እንግዲህ እቶቼ ለበዓል ያልደረሰልኝም ደግሞ አሁን እንትን እያልኩት በእነዚህ ሁኔታ እየጨራረስኩ ምናደርስ ነው የሚሆነው ማለት ነው። እንግዲህ ይቀጥላል ይቀጥላል እላችኋለሁ። ኢንሻላህ እንግዲህ ቤተሰቦቻችንን ለማስደሰት ቁመናል። እዚዚህ ቀማሁን የተወሰነ አለ የሚያማመሩት ማለት ነው። ዶቃ አለ፣ ሲሊቨር በነጭ አለ፣ አረንጓዴ በቤጅ ወይም በነጭ አለ፣ በዘርፍ ወይ ነጠጅ አለ። በቃ ብቻ ብዙ አለ በምርጫችሁ መሰረት ነው የሚሰራላችሁ። እንደነገርኳችሁ እንግዲህ ማዘዝ ትችላላችሁ። ከእናንተ የሚጠበቀው ማዘዝ ብቻ ነው። እጅልጅ ጨርቅና ከፋይና አቀላቀይ ያመጣ ያመጣሁላችሁ ማለት ነው። ምክንያቱ ከሁሉም ስለናፈቀኝ ለዛ ነው። እንግዲህ ይሄ ራሱ አሰራሩ ሀያ በሚወጣ በጣም ያምሯል ማለት ነው። ቀይ ቡኒ፣ ዋጋ ፈከት ተብሏላቸው ያለ ወዶቼ፣ ሹፉ ሹፉ በስ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የተከበራችሁ ቤተሰቦቼ እንዴት ናቸው? ደህና ናቸው? ከእኛ ጋር አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም ነው። ከእናንተ ጋር እንዴት ነው? ሀቢቢ፣ ሁሉ ሰላም ለሆነ ተስፋ አደርጋለሁ። በዓል እንዴት ነበረ? እንዴት አሳለፋችሁት? ከእኔ ጋር እስ ሲሉ አልሐምዱሊላህ፣ ከቤተሰብ ጋር በፍቅር በሰላም ነው ያሳለፍኩት ማለት ነው። የእናንተንም ደግሞ ኢንሻ አላህ አላህ በቅርብ ያሰባችሁ ተሳክቶላችሁ ሁላችሁ ማለት ሌላ ሀገር ያላችሁ መታችሁ በቤተሰቦቻችሁ በወድ ሰዎች ጋር የምታሳልፉ አላህ ያድርጓችሁ ማለት ነው። ሀዋይ ቢ እንግዲህ ዶቼ በዓሉም አልፎ አልሐምዱሊላህ፣ በሰላም አሁን ተገናኝተናል ማለት ነው በሌላ ብቅ ብያለሁ፣ ሰላም ብያችሁ አለው። ሰላም ብያችሁ በዚሁ እግር መንገዴን ደግሞ ሾፍ ሾፍ ላደርጋችሁ ብዬ ነው የመጣሁት ማለት ነው። በጣም ስለናፈቃችሁኝ ከምር ማለት ነው። ያው በጣም ተጠፋፋን፣ ወደ 15 ቀን ምናምን ሊሆን ነው። ሳምንት ራሱ አለፈ አይደለ እና የእናንተን አላውቅም እንጂ እኔ ናፍቃችሁኛል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ፣ አትርሱኝ ማለት ነው። ወደ ውጪ ያው ጠፋህ ካልኩ እኮ ይረሳል። በአሁኑ ሰአት ምን ትላላችሁ? እና ወዶቼ በድጋሚ መጥቻለሁ ማለት ነው። ወደ ስራ ቦታችንን ጀምረናል። እንደዚህ ፏፏ አርግተን እየጀማመርና ነው ማለት ነው። አበረታቱ፣ የእናንተ ብርታት ያስፈልገኛል ማለት ነው። ግድ ነው እናንተ አበረታቱኝ ነው። እኔም ለቀጥተብየን የሚለው ማለት ነው። በምፈልጉ ከረንዲ ዛም ማዘስ ትችላላቸው። እንዲሁ ይሄ ብቻ አይደለም አዳዲሶች መጥተዋል ማለት ነው። እሱንም ማሳያችን የሚሆነው ከመረኝ ነው። ብዙ አዳዲስ ነገሮች ናቸው የመጡት ማለት ነው። እሱን ደግሞ በዝርዝር በሰፊው ደግሞ አብረን የምናይ ነው የሚሆነው የአዲስ ጨርቆችን እንትን ላሳያችሁ ማለት ነው። ዛሬ ግን ዝንብዬ ቤት ያለውን ኖቨርሽ የማሳያችሁ። ይሄ አሁን አሰራሩ ሀያ በሚባለው ነው ማለት ነው። ሀያ በሚወጣው እንዲዙራውን በእንትን አርግ ያለው ማለት ነው። እዚህ ጋርም አንድ አበባ ቢደረግ አሪፍ ነው። ፈርጥም ቢደረግ አሪፍ ነው። በእንደዚህ ሁኔታ ማለት ነው። ልሙጥ በአዲስ ጨርቅ ነው የተሰራ። ዋጋው እንደዚህ ስታይት ያለ የተወሰነ ይቀንሳል ማለት ነው፣ በሚያምር መልኩ። እንዲሁ ደግሞ በምርጫቸው መሰረት በምፈልጉ ከረን ይሰራል ማለት ነው። እየትም ሀገር ሆናችሁ ኢትዮጵያ ውስጥ መኪና የሚገባ በሙሉ ማዘዝ ትችላላችሁ። ወደቼ እናደርሰዋለን ማለት ነው። ያው እንግዲህ እንዳልኩ ደግሞ ለቤተሰብ ለጓደኛ እንዲደርስ ሽርሽር ብታደርጉ ጥሩ ነው ማለት ነው። እንሻላ ደግሞ እጅ ላይ ተወሰነ አለ። እሱን ደግሞ እሌላቸሁን መመጣ ነው የሚሆኑ። ከዚህ በኋላ እንኳን አልጠፋም። ስራችንን ጀምረናል ለማለት ነው የመጣሁት ማለት ነው። በምርጫቸው መሰረት ነው የሚሰራ አዲስ ጨርቆችም ገብተዋል። እሱንም ደግሞ አብረን የምናይ ነው የሚሆነው። እንሻአላ ብኢዝኒላ። እንግዲህ አበረታችሁን ላይክ ሽር ሰብስክራ ማድረግ አትርሱ እንግዲህ እድቼ ለበዓል ያልደረሰልኝም ደግሞ አሁን እንትን እያልኩት በእነዚህ ሁኔታ እየጨራረስኩ እምናደርስ ነው የሚሆነው ማለት ነው። እንግዲህ ይቀጥላል ይቀጥላል እላችኋለሁ። እንሻአላ እንግዲህ ቤተሰቦቻችንን ለማስደሰት ቁመናል። እዚዚህ ገማሁም የተወሰነ አለ የሚያማመሩት ማለት ነው። ዶቃ አለ። እንዲሁ ደግሞ ይሄ ኦሞ አዲስ ጨርቅ አለ። እዚህ ገማሀል ላይ ሲሊበር በነጭ አለ አረንጓዴ በቤጅ ወይም በነጭ አለ። በዘርፍ ወይን ጠጅ አለ። በቃ ብቻ ብዙ አለ። በምርጫችሁ መሰረት ነው የሚሰራላችሁ። እንደነገርኳችሁ እንግዲህ ማዘዝ ትችላላችሁ። ከእናንተ የሚጠበቀው ማዘዝ ብቻ ነው። እኛ ደግሞ በተባባልን መሰረት ሰርተን እናስረክባለን። መጅሊስ ጨርቅን ብፈልጉ ዛሬ ነው። መጅሊስ ጨርቅና ከፋይ ነው አቀላቀየ ያመጣሁላችሁ ማለት ነው። ምክንያቱም ከሁሉም ስለናፈቀኝ ለዛ ነው። እንግዲህ ይሄ ራሱ አሰራሩ ሃ በሚወጣ በጣም ያምራል ማለት ነው። ቀይ ቡኒ እንግዲህ የትኛውም ጋር የትኛውም ጋር ይስማማል በነገራችን ላይ ይሄን ይዋጋም ፈከተ ብሏላችሁ አለ። ወዶቼ፣ ሹፉ ሹፉ በስ እና ይሄን ይመስላል ያለውን ነገር ዛሬ ይላችሁ የመጣሁት አበረታቱን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዶቼ ሰላም አለይኩም ወራህመቱላሂ ወበረካቱ።